የተወዳጇ አርቲስት ሀና መርሃ ጽድቅ አባት የሆኑት መላከ ፀሐይ መምህር አባ መርሃ ጽድቅ ጥሩ ነህ ከዚህ ዓለም በሞት ተለይተዋል። አርቲስት ሀና መርሃ ጽድቅ ከባለቤቷ ከነብዩ ኢንድሪስ ጋር በትዳር የተጣመረች እና የአንድ ወንድ ልጅ እና ደግሞ በቅርቡ የአንዲት ሴት ልጅ እናት የሆነች በጣም ተወዳጅ የሆነች ተዋናይት ናት። ተዋናይቷ በኢቢኤስ ቅዳሜ ከሰዓት ከጸጌ እና ከዩኒ ጋር በአንድ ወቅት በነበራት አዝናኝ ቆይታ ሜካፕ ብዙ እንደማትጠቀም ለስራ ካልሆነ በስተቀር በግል ሕይወቷ ላይ በጭራሽ እንደማትጠቀም ተናግራለች። የመጀመሪያ ልጃቸው ካኑን ከተወለደ በኋላ በሕይወቷ የበለጠ ደስተኛ እንድትሆንና በስራዋም ጠንካራ እንድትሆን እንዳደረጋት ተናግራለች። ከተዋናይ ነብዩ ኢንድሪስ ጋር ከአስር ዓመት በላይ የዘለቀ የፍቅር ግንኙነት የነበራቸው ሲሆን ወደ ትዳር ሲጣመሩም ብዙዎች ጓደኞቻቸው፣ በዙሪያቸው ያሉ ቤተሰቦቻቸው ደስታቸውን ገልጸው ነበር። በጋራ በሚሰሯቸውም የተለያዩ ስራዎችም ተወዳጅነትን አትርፈዋል። ምንም እንኳን ባለቤቷ ተዋናይ ነብዩ ኢንድሪስ የተማረው ሜካኒካል ኢንጂነሪንግ ቢሆንም እሷ የተለያዩ የማስታወቂያ ስራዎችን ለመስራት በምትሄድበት ወቅት አብሯት በሚሄድበት ሰዓት እሱም የማስታወቂያ ስራ መስራት እንደሚፈልግ ሲጠይቁት፣ እሺ እሰራለሁ በሚል የማስታወቂያና የትወና ስራን በአጋጣሚ እንደጀመረ ከመቅደስ ደበሳይ ጋር ባደረገችው ቆይታ ተናግራለች። በቅርቡ የተወለደችውን ሴት ልጃቸውን ማልዳ ሲሉ ስም ያወጡላት ሲሆን ትርጉሙም በመቤታችን ምልጃ አገኘናት ሲሉ እንደሆነ ከአምለሰት ሙጬ ጋር በነበራት እጅግ በጣም ቆንጆና አዝናኝ ቆይታ ገልጻለች። ተዋናይቷ ረጋ ባለ ግን ደግሞ ጥልቅ በሆነ አነጋገሯና ልታይ ልታይ ባለማለቷ በብዙዎች ዘንድ ተወዳጅ እንድትሆን አድርጓታል። የተወዳጇ አርቲስት ሀና መርሀፅድቅ አባት የሆኑት መላከ ፀሐይ መምህር አባ መርሃ ጽድቅ ጥሩነህ የቀብር ስነ ስርዓት የተፈጸመ ሲሆን ኢትዮ አዲስ ነገር የአባታችንን ነፍስ በአጸደ ገነት እንዲያሳርፍልንና ለመላው ቤተሰቦቻቸው መጽናናትን እንዲሰጥልን ከልብ ይመኛል።